አሰልጣኝ ነጻነት ከአዋሳ የቆመው ድላችሁ በአደማም ጀምሯል እጅግ ተጠባቂ ሆኖ ወሳኙን ጨዋታ በድል ጨርሳችኋል። ጨዋታው እንዴት ነበረ? ከሱር ጀምር ጨዋታው ጥሩ ነበር። መጀመሪያ አቅደን በመጣንበት አቀራረብ ነው የቀረበው። ከነሱ ይልቅ የሶስት ነጥብ ለእኛ በጣም ያስፈልገን ነበረ፣ ምክንያቱም ፍክክር ውስጥ ለመቆየት ስለዚህ ያናስበን አስበን በሃይ ፕሬሲንግ ተጭነናቸው ለመጫወት አቅደን የመጣ ነው። ስንጀምር ጀምር ያን ማድረግ ችለናል። ነገር ግን ዛሬም እንደተለመደው የቡድናችን ችግር የተገኙ እድሎችን መጨረስ አልቻለም እንጂ የመጀመሪያ አርባ አምስት ምናልባት ጨዋታውን ገለን የምንወጣበትና ከዛ በኋላ ይሄ ሁሉ ጭንቀት ውስጥ ማንገባበት ነበር። ግን ከምንም በላይ እግዚአብሔርንና ልጆችን ዛሬ የሚችሉትን ነገር ከፍሎ ይህን ጣፋጭ ሶስት ነጥብ አግኝተናል። ከመሪው ጋር ነው ያደረጋችሁት። ልዩነቱን ነጥብ ልዩነቱን ማጥበብ ይጠበቅባቸዋል። ያንን አሳክታቸዋል። የዋንጫ ተስፋችሁን የበለጠ አለምልማቸዋል። ምን ትላለህ በዚህ ጉዳይ ነው እኛ ከዚህ በፊት እንደምን ነው አሁን ይሄ ቡድን ከሻምፒዮናነት በዘለለ አሁን አንድ ትልቅ ታሪክ ሰርቷል። አምና የቡድኑ ይመስለኛል ሁለተኛ ከፍተኛ ነጥብ 51 ነበረ ያንን 54 ሳቷል፣ አንድ ሪከርድ ሰርቷል። እነዚህ ልጆች አንድ ታሪክ ሰርተዋል። ከዛ በተረፈ ከፊታችን ያለውን ጌም እኛ እኛ ላይ ያለውን እጃችን ላይ ያለውን ነገር መጠቀም ነው። ሌላውን እግዚአብሔር የፈቀደው ነው የሚሆነው፣ ግን እኛ መጣል የለብንም፣ እያንዳንዱን ጨዋታ በትኩረት ለመጫወት ነው። እንዳልከው የመጀመሪያዎቹ ሀያና ሰላሳ ደቂቃዎች ውስጥ በጣም ለግብ የቀረቡ ጠንካራ ሙከራዎችን አድርጋችሁ በግብ ጠባቂው በአቡበከር ብቃት መክኖባችኋል። ያም ቢሆን ግን አሁንም ድረስ የመጨረስ ችግር በቡድን ውስጥ እንዳለ አንተም እንደገለጽክልኝ እንዳለ ሆኖ የቡድኑ ግን የመከላከል ጥንካሬ አሁንም ማስደመሙ ቀጥሏል። ስለ ቡድኑ የመከላከል ጥንካሬ የምትለኝ ነው። አዎ፣ ትልቁ ሊጉንም ከመጀመሪያ ጀምሮ ካየ የኛ ቡድን ጎል ካገባ በኋላ ኢቨን አቻ የወጣንበት ጨዋታ የለም። ጎል አግብተን ያገባነውን አስጠብቀን መውጣት ነው። ምክንያቱም የወጣቶች ናቸው ብዙ መሮጥ ችግር የለባቸው፣ ሜዳዎችን ይሸፍናሉ። እንደ ቡድን ያለን የመከላከል ቅርጽ ጥሩ ነው። ከኋላ ያለው ጠባቂን ጨምሮ ባክፎራችን የተረጋጋ ነው። በሁኔታዎች ውስጥ ብዙ የሚሳሳት አይነት አይደለም። አጠቃላይ ግን ልጆቹ ጋር ያለው ኳሊቲያ ነው ያን ሁሉ ጊዜ ያን ነገር መጀመሪያ አካባቢ ላይ ሊጉ ሲጀምር የተቸገርነው እሱን ነበረ። እሱን ማስተካከል ከገባብን በኋላ ስሜታዊ እንሆናለን እና ስለዚህ ጎል እንዲቆጠርብን መፍቀድ የለብን። እኛ ግን ካገባን ያን አስጠብቀን መሄድ እንችላለን። ዛሬም ተጫዋቾች ያንን ቁርጠኝነት ነው፣ ብዙ ሮጠዋል፣ ብዙ ታታሪነት ነበረ፣ ያን ሁሉ አስጠብቀ ወጥተዋል እና አሁንም እነሱን ማመስገን እፈልጋለሁ። ቡድኑ ከጊዜያዊነት ጀምረህ እስካሁን በዋና አሰልጣኝነት ተረክባል፣ ከቡድኑ ጋራ ስኬታማ ቆይታዎችን እያደረክን ያለው በዚህም የክለቡ ደጋፊዎች የክለቡ አመራሮች በአንተ ደስተኛ ናቸው። ጨዋታውን ካለቀ በኋላ መልበሻ ክፍል የክለቡ የበላይ ጠባቂዎች ገብተው አናግሯችሁ ነበር እና የክለቡ አመራሮች ደጋፊዎች በእናንተ ውጤት ጉዞ ውስጥ ያላቸው ሚና እንደት ይገለጻል? ቀላል አይደለም። እኛ ይሄ ስራችን ነው እንጀራችን ነው። እነሱ ግን ከኪሳቸው ከራሳቸው አውጥተው ህይወታቸውን ብዙ ነገር ሰውተው ሊደግፉ የሚመጡት ይሄ ደጋፊ ከዚህ በላይ ይገባዋል። እግዚአብሔር ፈቅዶ ማድረግ ብንችልና ና ይህም ደስታውን ብንሰጠው ዋንጫውን አግኝተን ወይም ጥሩ ነገር ሰርተን ደስታ ብንሰጠው እኛ ምርጫችን ነው። የእግዚአብሔር ፍቃድ ነው ግን፣ አሁንም ለዚህ ደጋፊ ለአመራሮቹም፣ ሁሉም ለሚያግዙን አካላቶች የእኛም ስጦታ መሆን ያለበት ጥሩ ነገር ነውና ከእግዚአብሔር ጋር የፈቀደልንን አቅማችን የፈቀደውን ነገር እንሰጥና ኢትዮጵያ ቡናን የሚመጥን ኢትዮጵያ ቡናን የሚያስደስት ህዝቡን የሚያስደስት ውጤት ለማምጣት እንጥራለን። እነሱን ግን በጣም ከልብ ማመስገን እፈልጋለሁ። እምነታቸውን ጥለው ከሀገር ሀገር እየመጡ ይደግፉናል እና እነሱን ማመስገን እፈልጋለሁ።